በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አላችሁ? እንደምለይ እንደምንለይሳ አደረሳችሁ። አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልውል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋ ትንጽተ ንጹሐን ቅድስተ ቅዱሳን ቅድስትናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ንግሥት ዕሌኒና የመስቀሉ ታሪክ በሚል ርዕስ እናታችን ንግሥት ዕሌኒ ማን ናት? የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል እንዴት ልታገኝ ቻለች? የሚለውን ከብዙ በጥቂቱ ታሪኩን እንመለከታለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ ባፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዶ ይሁንልን።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 እንሄዳለን እንሳልመዋለን፣ እንመካበታለን፣ የጸጋ ስግደትንም እንሰግድለታለን ማለት ነው። ታዲያ የመስቀሉን መገኘት ታሪክ ከብዙ በጥቂቱ ለመመልከት ያህል የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በጎለጎታ ሳለ ታላላቅ ገቢረ ተአምራትን ማድረግ ጀመረ። ጌታችን የተሰቀለበት መስቀል ሙት እያስነሳ ድዌ እየፈወሰ አጋንንት እያስወጣ የተለያዩ ገቢረ ተአምራትን እየሰራ ህዝቡ ሁሉ አይተ። አዎ ካለማመን ወደ ማመን በመምጣታቸው ይህ ነገር ያልተመቻቸው አይሁዳውያን ደግሞ ብዙዎች በክርስቶስ መስቀል እየተማረኩ ካለማመን ወደ ማመን እየሄዱ አዎ ወደ ክርስትና ሃይማኖት እየገቡ ነውና ክርስቲያኖች እየሆኑ ነውና እኛ ብቻችንን እንዳንቀር ብለው በሰላሳ አራት ዓመተ ምሕረት ከጎሎጎታ አንስተው የጌታችንን መስቀል ከኢየሩሳሌም ከተማ ወጣ ወዳለ ስፍራ ወስደው የጌታችንን መስቀል ቆፍረው ቀበሩት። ልብ በሉ ወገኖቼ፣ የጌታችን መስቀል ለምንድነው የተቀበረው ስንል ህሙማንን ስለፈወሰ፣ ሙታንን ስላስነሳ፣ አጋንን ተያዛቸውን አጋንንታቸውን ስላስወጣላቸው፣ ሽባዎችን ስላቀናቸው፣ ብዙ የተለያዩ ገቢረ ተአምራትን ስላደረገ ብቻ በዘመኑ የነበሩ አይሁዳውያን ይህ የቆረቆራቸው ያልተመቻቸው አይሁዳውያን የጌታችንን መስቀል ከጎለጎታ አንስተው ከከተማ ራቅ ወዳለ ቦታ ወስደው ቀበሩት ልብ በሉ ከዚያም ታዲያ ቀብረው ብቻ አልተውም የከተማውን ቆሻሻ ሁሉ በዚያ መስቀሉ በተቀበረበት ቦታ ላይ እየደፉ ከዘመን ብዛት የተነሳ ቦታው በቆሻሻ ክምር የተነሳ ተራራ ሆነ ቀብረው ብቻ አልተዉትም፣ አዋጅን አስነገሩ። ምን አይነት አዋጅ ስንል፣ በከተማ ውስጥ ያለ ሰው ሁሉ የቤቱን ጥራጊ ቆሻሻ በዚያ የክርስቶስ መስቀል በተቀበረበት ቦታ ላይ እንዲጥል አዋጅን አስነገሩ። የከተማው ሰው ሁሉ የቤቱን ቆሻሻ እየጠረገ በዚያ የክርስቶስ መስቀል ባለበት ቦታ ላይ እየጣለ ከዘመን ብዛት የተነሳ ያ ቦታ የቆሻሻ ክምር ሆነ፣ ኮረብታማ ሆነ። ታዲያ እስራኤልን ከሮም ቅኝ አገዛዝ ነፃ ለማውጣት ከ66 ዓመተ ምህረት እስከ ሰባ ዓመተ ምህረት ድረስ ባደረጉት እንቅስቃሴ ጢጦስ የተባለ የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በ70 ዓመተ ምህረት ሙሉ ለሙሉ በሚባል ደረጃ ደመሰሳት። ልብ በሉ። ኢየሩሳሌምን በደመሰሳት ጊዜ ትልቁን የአይሁድ ቤተ መቅደስንም አቃጠለባቸው። የአይሁድን ቤተ መቅደስንም ስላቃጠለባቸው እስራኤላውያንም በመላው ዓለም ላይ ተበተኑ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት ወይም ደግሞ ቄሳሮች በክርስቲያኖች ላይ የማባራ መከና አድርሰውባቸዋል። ለክርስቲያኖችም ለክርስትና ሃይማኖትም መልካም አመለካከት አልነበራቸውም ክርስቲያኖች አዎ የተቀበረውን መስቀል አስፈልገው ለማውጣት ቀርቶ በዘመኑ የነበሩ ክርስቲያኖች ሃይማኖታቸውን እንኳን የማመን ነፃነት ስላልነበራቸው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለሶስት መቶ ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ። ልብ በሎ ወገኖቼ የክርስቶስን መስቀል ለማውጣት ቀርቶ በዘመኑ የነበሩ ክርስቲያኖች ሃይማኖታቸውን እንኳን ለማመን ነፃነት አልነበራቸውም። በዚህም ምክንያት የክርስቶስን መስቀል ፈልገው ማግኘት ስላልቻሉ ማውጣት ስላልቻሉ፣ ሃይማኖታቸውን እንኳን በቅጡ ማምለክ ስላልቻሉ፣ የጌታችን መስቀል ለሶስት መቶ ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ። ልብ በሉ ወገኖቼ ሰላሳ ወር አይደለም ሰላሳ አመት አይደለም ሶስት መቶ ዓመታት ሙሉ የጌታችን መስቀል ተቀብሮ በላዩ ላይ ጉድፍ ወይም ደግሞ ቆሻሻ ሲጣልበት ቆየ በዘመኑ የነበሩ ክርስቲያኖች የጌታችን መስቀል ሲቀበር የነበሩ ክርስቲያኖች ሞተዋል አልፈዋል አዲስ ትውልድ ተተክቷል ያም ትውልድ አልፏል ሌላ አዲስ ትውልድም ተተክቷል ያም ትውልድ አልፏል በዚህ በሶስት መቶ ዓመታት ውስጥ ብዙ አዳዲስ ትውልዶችም ተፈጥረዋል የቀደሙትም አልፈዋል ልብ በሉ። ታዲያ የመስቀሉ የመገኘት ታሪክ የቤተ ክርስቲያን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ በሰው ዘንድ እንደሞተ ሰው በልብ የተረሳውን መስቀል ባለቤቱ መድህን ዓለም ክርስቶስ አልረሳውምና እሱ የፈቀዳት ዕለት ስትደርስ በዕሌኒ ንግሥት አማካኝነት ከተቀበረበት እንዲወጣ አደረገ ማለት ነው። ልብ ለዚህ ታላቅ ክብር የተመረጠችው እናታችን ንግሥት ዕሌኒ ለሶስት መቶ ዓመታት የተቀበረውን መስቀል በኢየሱስ ክርስቶስ ፍቃድና ኃይል እንዴት እንዳወጣች ታሪኩን አጠር አድርገን እንመለከታለን። እናታችን ንግሥት ዕሌኒ ማናት የሚለውን ልናውቅ ስለሚያስፈልግ ማለት ነው። እንግዲህ እናታችን ቅድስት ዕሌኒ ማናት ስንል ዕሌኒና ተርሚኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበረ። ተርሚኖስና ዕሌኒ በኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይነገሩ ነበረ፣ ይኖሩ ነበረ። ተርሚኖስ ነጋዴ ነበረ። ራቅ ወዳለ ሀገር በመርከብ እየሄደ በመነገድ ይተዳድር ነበረ። ሚስቱ ንግስት ዕሌኒም ታዲያ ባለቤቷ ተርሚኖስ ለንግድ ወጥቶ እስኪመለስ ድረስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ ጭምር አትወጣም ነበረ። ስለ ባለቤቷ ብቻ በሰላም ወጥቶ በሰላም እንዲመለስ ለእርሱም ለራሷም ትጸልይ ነበረ። ይህንን ታደርግ ነበር እንጂ ከቤቷም አዎ፣ ከግቢዋም አትወጣም ነበረ። አንድ ጊዜ ታዲያ ተርቢኖስ ለንግድ ሄዶ ብዙ ዓመታትን ቆይቶ ከጓደኞቹ ጋር ወደ ሀገሩ ሲመለስ ከነጋዴዎቹ አንዱ እንዲህ የሚል ሐሳብን አቀረበ። በእግዚአብሔር ፍቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመለስን። ግን ደግሞ ሚስቶቻችን ሌላ ሳይወዱ ሳይለምዱ እናገኛቸውን ሌላ በላያችን ላይ ደርበውብን ቢሆንስ ብሎ ይህንን ክፉ የሆነ ሐሳብ መናገር ጀመረ። ታዲያ በዚህ ጊዜ ተርቢኖስ ግን በሚስቱ እጅጉን ይተማመን ነበርና እንኳን እኛ በሰላም መጣን እንኳን እኛ በሰላም ደረስን እንጂ ሚስቴንስ በዚህ አልጠረጠራትም ብሎ መለሰ። በዚህ ጊዜ ሌላኛው ጓደኛው ያንተ ሚስት ከማን ትበልጣለችና ነው? አሁን ሄጄ ከሚስት ጋር ለምዳኝ፣ ወዳኝ፣ ወድጃት ብመጣ ምን ትቀጣለህ አለው። በዚህ ጊዜ ተርቢኖስ ሚስቱ በፍጹም ይህንን ነገር እንደማታደርግ ያውቅ ነበርና ተርቢኖስም በሚስቱ ሌኒ ተማምኖና ይህንን ብታደርግ ይህንን ያህል ዓመት የለፋውበትን ሀብት ንብረት ከነ ትርፉ ውሰድ አለው። አንተም ብታደርግ ደግሞ እንዲሁ ሀብትን ከነ ትርፉ እኔ እወስዳለሁ ብለው ተወራረዱ። ሚስቱን ሄዶ አዎ ወዳው ለምዷት ለምዳው ተመልሶ ምልክት ይዞ ከመጣ ተርቢኖስ የለፋበትን ሀብት ንብረቱን ሁሉ ሊሰጠው፣ ያንን ማድረግ ካልቻለ ደግሞ የእርሱን ሀብት ንብረት ሙሉ ለሙሉ ሊወስድ በዚህ ተወራረዱ። ተርቢኖስ በሚስቱ እጅጉን እርግጠኛ ስለነበረ ሙሉ የለፋበትን ሀብት ንብረት ሊሰጥ ተስማማ። ከዚያም ታዲያ መርከቡ ወደብ ከመድረሱ በፊት አዎ፣ ነጋዴው ወደ ዕሌኒ ቤት ደረሰና በሩን አንኳክቶ ሰራተኛይቱን ዕሌኒን ማነጋገር እፈልጋለሁና ንገሪልኝ ብሎ ጠይቃት። እርሷም ታዲያ ሄዳ ለዕሌኒ ነገረቻት። እያፈረች ሄዳ የተላከችውን ለሌኒ ነገረቻት። ዕሌኒም ታዲያ ተቆጥታ ከመቼ ወዲህ ነው እኔ ባለቤቴ ሳይመጣ እንግዳ የማነጋግረው? ሂጂ ተመለሽ፣ ሂጂልኝ ከዚህ ብላ አሳፈረቻት። በዚህ ጊዜ ሰራተኛይቱ ለነጋዴው መልሱን ስትነግረው፣ ነጋዴው ይህ ሐሳብ እንደማይሆንለት ሀብት ንብረቱን ሁሉ ሊቀማ እንደሆነ ከተረዳ በኋላ ሌላ ተንኮል አቅደና ለሰራተኛይቱ ባልና ሚስቱ ብቻ የሚያውቁትን አንድ ነገር ብቻ ብትሰጭኝ እኔ ብዙ ገንዘብ ብዙ ወርቅ እሰጥሻለሁ ብሎ ጥቂት ወርቅን ሰጣት። ያቺ ሰራተኛይትም ታዲያ በወርቁ ተታላ ባልና ሚስቱ ብቻ የሚያውቁትን አንድ ነገር ልታመጣለት ተስማማች። ከዚያም በኋላ ሰራተኛይቱ እንዲህ አለችው። ሁለቱ ብቻ የሚያውቁት የመቤት የሐብል አለ፣ ያንን አመጣልሃለሁ። መጀመሪያ ግን አንተ በከተማ ውስጥ እየዞርክ ነጋዴዎች መጡ፣ የብስ ረገጡ እያልክ አስወራ አለችው። ከዚያም በኋላ ተመልሰ እንድትመጣ ብላ ሰደደችው። እርሱም ታዲያ በዚህ ተስማምቶ ነጋዴው እንደተመከረው የነጋዴዎቹን መምጣት በከተማይቱ እያወራ ይህን ወሬ አስተጋባ። የነጋዴዎቹ ቤተሰቦችም ታዲያ ነጋዴዎችን ለመቀበል ዝግጅት ማድረግን ጀመሩ። ልብ በሉ ወገኖቼ ታዲያ የዕሌኒም ሠራተኛ እመቤቴ ሆይ አለቻት ነጋዴዎች መጡ ተብሎ በከተማ ይወራልና ባለቤቱ በሰላም ስለመጡ ይዘገጃጁ፣ ገላውን ይታጠቡ ብላ መከረቻት። እርሷ በልባ ያሰበችውን አስባ ነውና እርሷ ገላዋን ለመታጠብ ስትገባ ያንን ሀብሏን ለመውሰድ አስባ ነውና ንግሥት ዕሌኒ ግን ይህ አልገባትምና ንግሥት ዕሌኒ ገላዋን ለመታጠብ ገባች። ገላዋን ስትጣጠብ የአንገቷን ሀብል ቁጭ አደረገች። ያቺ ሰራተኛ ይትም ታዲያ የአንገቷን ሀብል ቁጭ ካደረ ወደደችበት ቦታ ወስዳ አንስታ ለነጋዴው በተቃጠሩበት ዕለት ሰጠችው። ነጋዴውም ታዲያ ለሰራተኛይቱ የውለታዋን ብዙ ገንዘብ ሰጥቷት ደስ እያለው ወደ ጓደኞቹ ሄደ። ከዚያ ተርቢኖስ ዘንድ ደርሶ ለተርቢኖስ ሚስትህን ለምጃት፣ ወድጃት መጣኋለው። ተርቢኖስም ይህማ ውሸት ነው፣ ይህ እንዴት ሊሆን ይችላል? ለዚህ ምን ማረጋገጫ አለ? ምን ምልክት አመጣ ብሎ ጠየቀው። በዚህ ጊዜ ተንኮለኛው ነጋዴ ያንን የአንገት ሀብል አውጥቶ ይህ ሀብል የሚስትህ አይደለምን ብሎ ተርቢኖስን ጠየቀው፣ ለተርቢኖስ ሰጠው። ተርቢኖስም ያልጠበቀው ነገር ስለሆነ እጅጉን ደነገጠ፣ የሚናገረውን ነገር ሁሉ አጣ። በውርርዱም ታዲያ ሀብቱን ሁሉ አስረከበና ባዶ እጁን እያዘነ ወደ ቤቱ ሄደ። ታዲያ ንግሥት ሌኒ ባለቤቷን በናፍቆትና በታማኝነት ስትጠብቀው የከረመችው ንግሥት ዕሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራ ተጋብታ፣ ምን ሆነሃል? ለወትሮ እንኳን ይህንን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን እንኳን ስንገናኝ እንነፋፈቅ ነበረ። አሁን ግን ከመጣ ጊዜ ጀምሮ አዝናሃይ አለውና ባለቤቴ ሆይ ተርቢኖስ ሆይ ምን ሆነህ ነው እያለች ንግሥት ዕሌኒ ተጠይቀው ጀመረ። ተርቢኖስም ታዲያ ብዙ የደከምኩበትና የለፋውበት ሀብት ንብረቴ እንዳለ ማዕበል አጠፋብኝ አላት። ማዕበል አልጣጠፋብኝ እኔ አላዘንኩ ማን ይዘናላት። እልንም ታዲያ የተማረች ናትና ልታጽናናው ጀመረች። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንዳለ እዮብ፣ እርሱን አስበው። አንተ እንኳን በሰላም መጣህ እንጂ ሀብት ንብረቱ ውሎ አድሮ ይመጣል እያለች ልታጽናናው ሞከረች። ተርቢኖስም ታዲያ እንግዲህ እኔ አለ በተከበርኩበት አገር ተዋርጄ፣ በሰጠሁበት አገር ለምኜ ለመኖር አልችልምና ወደ ሌላ ማንም ወደማያውቀኝ ሀገር እሄዳለሁ አለ። አንቺ ግን አለ ሁሉ ይወድሻል ያከብርሻል። ስለዚህ ከወደድሽው ጋር ኑሪ ያላት እናታችን ንግሥት ዕሌኒም ታዲያ በደስታ ጊዜ አብሬህ እንደሆንኩ በችግርህም ጊዜ ልለይህ አልችልም። የኔና የአንተን አንድነት ችግር አይፈታውም። ከአንተ ተለይቼ ወዴት ቀራለሁ? ወደምትሄድበት ቦታ ሁሉ አብሬ እሄዳለሁ ብላ ተርቢኖስ ሲነሳ እርሷን ተከትላው አብራው ተነሰችና መንገዳቸውን ጀመሩ። ሁለቱም ቤታቸውን ጥለው ሲሄዱ ሳለ ተርቢኖስ በመንገድ ላይ በልቦናው ይዞ የነበረውን ምስጢር አፈነዳው፣ አወጣው። ዕሌኒ ያላት ሶድሽ፣ የጠላሽኝ ሳምንሽ የከዳሽኝ ምን አድርጌሽ ነው ብሎ ጠይቃት። ልብ በሉ ወገኖቼ፣ በዚህ ጊዜ እናታችን ንግሥት ዕሌኒ እኔ አንተን አልጠላውህም አለች። እኔ አንተን አልከዳውህም አለች። ይህንን ሐሳብ እንዴት አሰብከው? እንዴት ስብለ ይህንን ሐሳብ ልታስብ ቻልክ? ብላ ብትጠይቀው ከኪሱ አውጥቶ ሀብሉን አሳያትና የሆነውን ነገር ሁሉ ነግራት በእሷ ምክንያት ሀብት ንብረቱን ሁሉ እስከ ዛሬ ድረስ የለፋበትን ሀብት ንብረቱን ሁሉ አሳልፎ እንደሰጠ ከዚያም በላይ ደግሞ በእርሷ ተማምኖባት እንደነበረ፣ እንዴት ሳምንሽ ትከጅኛለሽ? ብሎ ያንን ሀብል አሳያት፣ የሆነውንም ነግራት። በዚህ ጊዜ እናታችን ንግሥት ዕሌኒ ያልጠበቀችው ነገር ስለተፈጸመ እጅጉኑ አዘነች። አዝናም አልቀረችም፤ የሆነውን እውነተኛ ታሪክ በሙሉ ነገረችው። ተርቢኖስ ግን ሊያምናት አልቻለም። ከዚህም በኋላ ከባህር ዳር በደረሱ ጊዜ በቁመቷ ልክ ሳጥን አሰርቶ እናታችን ንግሥት ዕሌኒን በውስጡ አስገባትና ብታደርጊውም ባታደርጊውም እንደ ስራሽ ስራሽ ያውጣሽ ብሎ ወደ ባህሩ ወረወራት። ልብ በሉ ጎኖቼ እናታችን ንግሥት ዕሌኒ ያለችበት ሳጥን በፈቃድ እግዚአብሔር እየተንሳፈበች ከወደብ ዳር ደረሰች። በዚያ ወደብ ዳር አካባቢ ደግሞ ምዕራብ ሮምን ያስተዳድር የነበረ ቁንስጣ የተባለ ንጉሥ ነበርና ሳጥኑን አይቶ አውጥቶ እንዲከፍቱት ወታደሮቹን አዘዘ። ሳጥኑን አውጥቶም ሲከፍቱት እጅግ የተዋበች ሴቶን አገኛት። በዚህም ታዲያ ንጉሡ ዕሌኒን ወስዶ ሚስቱ ባለቤቱ አደረጋት። ልብ በሉ ከተርቢኖስ ጋር ተለያይታ እናታችን ንግሥት ዕሌኒ እውነትን ይዛ ስለመጣች እውነትን ይዛ ስለተጣለች፣ እግዚአብሔር አምላክ ጥሎ አልጣላትምና በንጉሥ እጅ ወደቀች፣ የንጉሥ ሚስትም ሆነች። ልብ በለ ወገኖቼ፣ እኛ እውነትን ይዘን በየትም ቦታ ብንገፋ እውነትን እስኪያዝን ድረስ ለጊዜው የወደቅን ቢመስለንም እንኳን ዳግም መልሰን እንነሳለን። ለሰዎች የወደቅን ቢመስላቸውም እንኳን ዳግም ተመልሰን እንነሳለን። ወገኖቼ፣ ለምን ካልን እውነት ከእኛ ጋር ስላለች። ልብ በሉ ታዲያ ንግሥት ዕሌኒ የንጉሥ ቁንስጣ ሚስት ሆነች። ቁንስጣ የምክሲሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበረ። ንግሥት ዕሌኒም ታዲያ በ272 ዓ አዎ ታላቁ ቆስጠንጢኖስን ወለደችለት። ቆስጠንጢኖስም ታዲያ ገና በወጣትነቱ የአባቱ እንደራሴ ሆነው እየሰራ ሳለ አባቱ በድንገት ሞተ። የአባቱ ባለሟሎችና ሕዝቡ ሁሉ ተስማምተው ገና የአስራ ስምንት ዓመቱን ወጣት ቆስጠንጢኖስን በአባቱ ቦታ ሐምሌ 25 ቀን በ300 ዓመተ ምሕረት በሮም ምዕራብ ክፍል በገላትያ ላይ አነገሱት። በጦር ሜዳዎች ብዙ የጀግንነት ሥራዎችን ስለሰራ በሰራዊቱ ዘንድ ይወደድ ነበርና አዎ አነገሱት፣ ንጉሥ አደረጉት። ንግሥት ዕሌኒ ታዲያ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ እጅጉኑ ሳስተምረው ስለነበረ በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱ ቄሳሮች ወይም ደግሞ ንጉሶች ሁሉ የተሻለ ነበረ። በተለይ በ312 ዓ ም ከጠላቱ ከመክሲሚያኖስ ጋር ለመዋጋት መታ ነጋሪት፣ ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ በዚህ የመስቀል ምልክት ጠላቱን ድል ታደርጋል የሚል የመስቀል ቅርጽና ጽሑፍ ስላየ ለሰራዊቱ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማው ላይ እንዲያደርጉ አዘዘ። ያንን ካደረገ በኋላ ወዲያው ጦርነት ቢገጥም በቲቤር ወንዝ ድልድይ ላይ ጠላቱን ድል ነስቶ በጠቅላላው የሮም መንግሥት ግዛቶች ሁሉ ገዢ ሆነ ማለት ነው። ልብ በለ ወገኖቼ። ታዲያ ታላቁ ንጉስ ንጉስ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በሦስት መቶ ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነፃነት አዋጅ ታወጀ። ክርስትናም ብሔራዊ ሃይማኖት ተባለች። ንግሥት ዕሌኒም በተፈጠረላት አመቺ ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በሦስት መቶ ሀያ ሰባት ዓመተ ምሕረት ወደ ኢየሩሳሌም ሄደች። ዕሌኒ አስቀድማ ልጇ ቆስጥንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም ደግሞ በኢየሩሳሌም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን ለማነጽ ለእግዚአብሔር ስዕለትን ተስላ ነበረ። ያ ስዕለቷ ስለደረሰላት ንጉሥ ቆስጠንጢኖስ ካለማመን ወደ ማመን ስለመጣ ወደ ክርስትና ሃይማኖት ስለተቀላቀለ የክርስትና ጥምቀትን በ 337 ዓ ም ስለተጠመቀ ስዕለቷ ስለደረሰላት ወደ ኢየሩሳሌም ሄዳ የክርስቶስን መስቀል ለመፈለግ ለልጇ ነገረችው። እኔ ወደ ኢየሩሳሌም ሄጄ የክርስቶስን መስቀል ማውጣት አለብኝ። የክርስቶስን መስቀል አውጥቼ ቤተ መቅደስ ሰርቼ ማስቀመጥ አለብኝ። አዎ፣ አብያተ ክርስቲያናትንም ማሳነጽ አለብኝ። ስዕለት አለብኝና ስዕለቴን ለመፈጸም ወደ ኢየሩሳሌም ልሄድ ነው አለችው። በዚህ ጊዜ ንጉሥ ቆስጠንጢኖስ እጅጉን ደስ ብሏት፣ አብሯትን እንዲሄዱና እንዲያግዟት ብዙ ወታደሮችን ሰጥቷት፣ እንዲሁም ደግሞ አብያተ ክርስቲያናትን የምታነጽበትን ብዙ ወርቅን ሰጥቷት ወደ ኢየሩሳሌም እናቱን ንግሥት ዕሌኒን ላካት። ልብ በሎ ወገኖቼ፣ ታዲያ ቅድስት ሌኒ ወደ ኢየሩሳሌም ከሄደች በኋላ ከእርሷ ጋር ብዙ ሰራዊቶች ነበሩ። ወደ ኢየሩሳሌም ከሄደች በኋላ እዛ እንደደረሰች ስለ ክብረ መስቀሉ መመርመር ጀመረች። ስለ ቅዱስ መስቀል መጠየቅ ጀመረች። ነገር ግን ብዙ ብትለፋም ብትጠይቅም ቦታውን የሚያስረዳት ሰው ልታገኝ አልቻለችም። ለምን ካልን ደግሞ ዘመኑ ረዥም ጊዜ ስለነበረ ሶስት መቶ ዓመታት ተቆጥረው ስለነበረ በእነዚህ በሶስት መቶ ዓመታት ውስጥ ደግሞ ቀድሞ የነበሩ ሰዎች እያለፉ እየሞቱ ስለነበረ አዲስ ትውልድ እየተተካ ስለነበረ አዲሱ ትውልድ ደግሞ የቱ ጋር የክርስቶስ መስቀል እንደተቀበረ ስለማያውቅ የሚያስረዳት የሚነግራት ሰው አጣች። ለበበሎ ግኖቼ ታዲያ ብዙ ከለፋች ከደከመች በኋላ አንድ አረጋዊ ሰው አገኘች። ያ አረጋዊ ኪራኮስ ይባላል። አረጋዊው ኪራኮስን የክርስቶስ መስቀል የተቀበረበትን ቦታ እጅጉኑ መርምራ ብትጠይቀው እርሷን ወስዷት የጎልጎታን ኮረብታ መለከታት ይህን አስቆፍሪ ብሎ ነገራት። ኪራኮስም ታዲያ ዘመኑ ከመርዘሙ ጋር ተያይዞ እውነተኛው ተራራ ይህ ነው ብሎ ማሳየት አልቻለም። ከሶስቱ ተራሮች አንዱ ነው ስላላት አይሁድ ተራሮቹን ይቆፍሩት ዘንድ ዘዣቸው አላት። የትኛው ተራራ ላይ እንደሆነ ግን አዎ ጊዜው ረዥም ስለሆነ ሶስት ተራራዎችን አሳያትና፣ ከሦስት ተራሮች አንዱ ተራራ ውስጥ ነው ያለው። እንዴት ማወቅ እችላለሁ? የትኛው ውስጥ የክርስቶስ መስቀል አለ ብላ ብትጠይቀው፣ ታዲያ ይህንን ማወቅ ከፈለግሽ ግን እግዚአብሔር አምላክን በሱባዬ ተማጽኘው፣ በሱባዬ ጠይቂው። ከነዚህ ተራሮች መካከል ከሶስቱ ተራሮች መካከል የትኛ ውስጥ የክርስቶስ መስቀል እንዳለ ማወቅ ከፈለግሽ በሱባዬ ፈጣሪን ታዲያ እናታችን ንግሥት ዕሌኒ ኪራኮስ ይህንን ካላት በኋላ የጌታችንን ቅዱስ መስቀል ከተቀበረበት ጉድጓድ ለማውጣት፣ አዎ የትኛው ተራራ ላይ እንዳለ ለማወቅ ሱባኤ ገባች። ሱባኤ በገባች ጊዜ መልአክ ተገልጦላት፣ አዎ አንቺም ከአንቺ ጋር ያሉትም ባለሟሎችም በከንቱ አትድከሙ አትልፉ፣ ደመራስ ደምረሽ ዕጣን አፍስሽበትና የዕጣኑ ጢስ ወደ ሰማይ ወጥቶ ወደ ምድር ሲመለስ ያመለከተሽን ቦታ ያንን ቆፍሬው በዚያ የክርስቶስን መስቀል ታገኛልሽ አላት። ልብ ታዲያ እናታችን ንግሥት ዕሌኒም መላኩ እንዳላት ተራሮቹን ለማስቆፈር አዎ ከሶስቱ ከሦስቱ ተራሮች የቱ እንደሆነ ለመለየት ደመራስ ደምራ ብዙ ዕጣንን በመጨመርና በማቃጠል እርሱም ታዲያ የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። እናታችን ንግሥት ዕሌኒ ይህንን ያደረገችው መስከረም 16 ቀን ነው። መስከረም 16 ቀን ደመራ ስደምራ ዕጣን አስጢሳ በዕጣኑ ጢስ አማካኝነት የጌታችን መስቀል በየትኛው ተራራ ላይ እንዳለ ያወቀችበት ዕለት ነው። ዛሬም እኛ እርሷ ያደረገችውን አብነት አድርገን መስከረም 16 ቀን የደመራ በዓልን በታላቅ ድምቀት እያከበርን እግዚአብሔር አምላክን እናመሰግንበታለን። ልብ በሉ ወገኖቼ ታዲያ እናታችን ንግሥት ዕሌኒ መስከረም 16 ቀን የትኛው ተራራ ላይ እንዳላወቀች ብለናል። መስከረም 17 ቀን ደግሞ ምን የተከናወነበት ነው የሚለው ልናውቅ ያስፈልጋል። ብዙ ሰዎች መስከረም 17 ቀን መስቀሉ ተገኝተው የወጣበት የሚመስላቸው ሰዎች አሉ። በአንድ ቀን ተቆፍሮ የወጣ የሚመስላችሁ ሰዎች አሉ። ነገር ግን ያ አይደለም። መስከረም አስራ ሰባት ቀን የጌታችን መስቀል ከተቆፈረበት ጉርጓር ለመውጣት ቁፋሮ የተጀመረበት እለት ነው። የጌታችን መስቀል መስከረም 17 ቀን ቁፋሮ ተጀምሮ ሰባት ወራት ያህል ከተቆፈረ በኋላ መጋቢት አስር ቀን ሶስት መስቀሎች በአንድነት ሆነው ከዚያ ተራራ ከዚያ ከተቆፈረበት ቦታ ላይ ተገኙ። በእውነት ክብር ለአምላካችን ይሆን። ስለዚህ መስከረም 17 ቀን የምናከብረው ቁፋሮ የተጀመረበትን ዕለት ነው። የጌታችን መስቀል የተገኘው የወጣው ደግሞ መጋቢት አስር ቀን ነው። ሶስት መስቀሎች ተገኙ ብለናል። ሶስቱን መስቀሎች ካገኙ በኋላ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የትኛው እንደሆነ ለማወቅ ተቸገሩ። ከዚያም በኋላ ምን አድርገው ይለዩ? ቀድሞ የክርስቶስ መስቀል ሙት ሲያስነሳ ነበረ፣ ደውያንን ሲፈውስ ነበረ፣ ጎባጣውን ሲያቀና ነበረ። በዚህ ቀንተው አይሁ ይሁዳውያን እንደ ቀበሩት ያውቁ ነበርና አሁንም ያንን ተአምራቱን ያደርጋል ብለው በማመን አዎ አንድ የሞተ ሰው አምጥተው በሁለቱ መስቀሎች ላይ ተራ በተራ አስቀመጡባቸው። በሁለቱ መስቀሎች ላይ ተራ በተራ ቢያስቀምጡባቸው ያ መስቀል ያንን የሞተ ሰው ሊያስነሳ አልቻለም። ለመጨረሻ ጊዜ ታዲያ በአንዱ መስቀል ላይ ቢያስቀምጡት ያን ጊዜ የሞተው ሰው ተነሳ። በዚህም ጊዜ ታዲያ የጌታ መስቀል የትኛው እንደሆነ ለይተዋወቁ። እናታችን ንግሥት ዕሌኒም የጌታ መስቀል እንደሆነ አወቀች፣ ለመስቀሉም ደግሞ ሰገደችለት። ክርስቲያኖቹም ሁሉ ለመስቀሉ ሰገዱ። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አበርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። በዚህ ምክንያት ይህንን ታላቅ የድኅነት ምልክት የሆነውን መስቀል የኢትዮጵያ ቤተ ክርስቲያን ደመራ በመደመር በታላቅ መንፈሳዊ ስነ ሥርዓት ታከብረዋለች ማለት ነው። እኛ የተማርነውን ታዲያ ላልተማሩት ወንድሞቻችን ማስተማር መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰታ ማህተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም ምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካ ጌታችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በእዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ ስልሳ መቶ ያማረ ፍሬ አፍርተን ዛሬ ስሙ ቅዳሾች ነገ ደግሞ የመንግስት ወራሾች ያድርገን።